ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለዓለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው፣ ላይ ቀጥታ ፊትለፊት እኔ ለአንተ ሰግድልሃለሁ፣ እኔ ለአንተ አጎበድዳለሁ፣ እኔ በአንተ ላይ እመጀናለሁ፣ እኔ አንተን ብቻ ነው የምገዛህ፣ ሌላ ማንንም አልገዛም፣ እኔ አንተን ብቻ ነው የሚይዘው፣ አንተ ላይ ብቻ ነው የምመካው ብለህ ይሄንን መርጠቅ ይሄንን ፈቅደ ልክ ስትደፋ እንግዲህ ያለፈው ሳምንት እስልምናን የተቀበልኩትኝ ያለፈው ሳምንት ነው። እና ሰላት ለመስገድ ቪዲዮ የላኩልኝ ልጆች ነበሩ። ዛህራም በዚሁ አጋጣሚ ዛህራ ሙስጠፋ አመሰግናለሁ። በጽሁፍ ውዱ እንዴት እንደሚደረግ እንዴት መታጠብ እንዳለብኝ ልካልኝ ነበርና ቪዲዮም ተልኮልኝ ነበር። እና ሰላት ለመስገድ ሞከርኩ። ከዛ በኋላ ግን የሚገርማችሁ ይህን ሳምንት ያው ስራም ስላለ በቃ ሰላቱንም አልሰገድኩም ወይ ምንም አላደረግኩኝም። ይህን ሳምንት እንዲሁ አሳለፍ እና መስጊድ መሄድ በጣም ፈለግኩ። ሰላቱንም፣ አስተጣጠቡንም ሁሉንም መማር አለብኝ ብዬ ሁለት ቀን በፊት ሞከርኩ። ይሄድ ስል የሆነ ነገር ይመጣል፣ አሳብ ምናምን ነገር ይመጣል፣ የሆነ ሪዝን ይመጣል። አልሄድም ዛሬ ወሰንኩና ሄድኩኝ መስጊድ። ከሄድኩ በኋላ ምንድን ነው የምላቸው? ገብቼ አላውቅም መስጊድ እና ለመጀመሪያ ጊዜ ነው መስጊድ እንግዲህ ሲሄድ በህይወቴ ማለት ነው። ከዛ ልክ ሄድ ሰላሳና አይ ቲንክ ሰላሳና አርባ ደቂቃ ቀርቷል ለስግደት። አሁን የምሽት ስግደት ማለት ነው በዚህ አጋጣሚ የምሽት ስግደት የምን ነበር የሚባለው ጠፋብኝ። ኢሻ የሌሊት ስግደት ማለት ነው። እና አርባ ደቂቃ ምናምን ቀርቷል ስግደት፣ ሰላሳ ደቂቃ ቲንክ ሰላሳ ደቂቃ ቢሆን እና አንድ ሼህ ሲመጣ ወደ መስጊድ ሊገባ ማለት ነው ሲል እኔ በቃ መሄድ ፈልግ ያለው እንትን መግባት ፈልግ ያለው ግን መጠየቅም ፈልግ ያለው እያምንታው ነበር እና አጋጣሚ ከዛ ጠራውኝ። ሶሪ ምናምን ስለው ዞረ ሰውየው። ጠራውቲኝ ከዛ በኋላ ምንድን ነው አለኝ። ያው እዚህ የቲክቶክ ምናምን ምናምን አያውቁም ገብቷቸዋል። እዚህ ሀገር ላይ ሰው እንደ አዲስ እስልምና መቀበል ፈልጌ ነበር አልኩት። አልኩኝ እንደዚህ ነው ያልኩት ስል ማሻአላህ አልና በጣም ደስ አለው። ከዛ ወደ እኔ መጣና እስልምናን መቀበል ፈለግ አለኝ። አዎ አልኩት። ምንድነው ሃይማኖት የነበረው አለኝ ክርስቲያን ነበር እኮ አልኩት ስለው፣ ማሻአላህ አለ። ሁላችንም የምናመልከው አንድ አምላክ ነው ብሎ ሊያስረዳ ይሞከረ ልክ የለም አዲስ ሰው ሲመጣ ለሰዎች እንደምታስረዱት። ከዛ አይ የተወሰነች ነገር ስለ እስልምና ለማወቅ እየሞከርኩ ነበረ እንደዚህ እንደዚህ አልኩት። ከዛ በኋላ ደስ አለው። በቃ ስም ማን ነው አለኝ ስሜ ኤልያስ ነው አልኩት። ኤልያስ ከሆነ አለኝ እኔም መሐመድ ብያ አለው አላለም እኔ መሐመድ ብያ አለው ሲላይ ድንግጥ ነው ያልኩት። ደነገጥኩ። ሌላ ስም ሊወጣልኝ ነው ብዬ ነበረ እኔ የጠበቅኩት ማለት ነው። እንደ አጋጣሚ መሐመድ ኤልያስ ብያ አለ አለኝ። እዛ በጣም በቃ እኔ እንጃ እኔ የሆነ በቃ የሆነ ስሜቴን መቆጣጠር አልቻልኩም። በጣም ደነገጥኩ። ከዛ በኋላ ናናናና ግባ ወደ ውስጥ አለኝና ሌሎችም ነበሩ ለካ ሼኮች ውስጥ ነበሩና እኛ መዝሙር እንደምንለው ለአላህ ምስጋና እያቀረቡ ነበረ መስጊድ ውስጥ ተቀምጠው ማለት ነው። ከዛ እንዳለ ተነስተው መጡ ወደ እኔ። ደስ አላቸው፣ ደስ አላቸው ልነግራቸው አልችልም። ሰውነቴን ሽቶ ቀቡኝ። አጋጣሚ የሆኑ ሶማሌዎች ናቸው እና መጀመሪያ የመጡት ማለት ነው፣ በር ላይ ያገኟቸው። ደስ አላቸው ልነግራቸው አልችልም። እና ሼኩ እንደውም አለቀሰ በጣም ገርመው። ከዛው ይዞኝ ገቡ። ከዛ ቀስ እያሉ ሊያስተምሩኝ ለዚህ ነው እስልምና ማለት መሰረታዊ ትምህርት። ከዛ በስልክ ተጠራሩ። እናንተ በእኔ ምክንያት መስኪዱ ሰው ምናምን መምጣት ጀመረ። አረ እንደዚህ አዲስ ሰው ከክርስትና ወደ እስልምና ሰው መጥቷለ። ደስ ሳላቸው የመጨረሻ በጣም ነው የገረመኝ። ከዛ በኋላ የገረመኝን የገረመኝን ልንገራችሁ። ወደ ሳላ በዛባችሁ፣ ሳንቲም አመጡና አንካዱ። በፍጹም አልቀበልም። ኖ ነቢያችን መጀመሪያ ወደ እስልምና የመጣ ሰው የደስታ ሳንቲም መስጠት አለብን። እረ እኔ አልቀበልም፣ እኔ ገንዘብ አለኝ፣ ሞልቶኛል። መቀበል አለብህ። ከዛ ትንሽ ሳንቲም ሲሰጡኝ እንቢ በል ብል በል መቀበል አለብህ ብሎ ሳንቲም እጄ ላይ ይሰጡኝ፣ ነገ በስማችሁ ስማቸውን ሁሉንም ተቀብያለሁ፣ በስማችሁ የተራበ ሰው አበላላችኋለሁ አልኳቸው። ደስ እንዳላሉኝ ደስ አላቸው። ከዛ በኋላ እናንተ መስጊድ ማለት ትንሹ ገነት ማለት ነው። እንዴት እንዴት ደስ ይላል፣ እንዴት ደስ ይላል። ከዛ ጠብቅ አሉኝ። ሁሉም ቁጭ አሉ፣ ተቀማጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩ። እኛ የምናመልከው አንድ አምላክን ነው የምናመልከው ነቢዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉ። እሺ ከዛ ነገሩ ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ። ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ። አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነብያችን ምን ብሏል መሰለህ? በአንድ ጊዜ ሁሉም ነገር በፍጥነት አይለመድም። ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው። አይዞህ አሉኝ። እሺ አልኩ። ከዛ መሃላቸው አስገቡኝና ቆሙኛ። አንተ እኔ እየተዋረድኩት ወራዳ የሆንኩ ሰው መሐላቸው ቆምኩ ከእነሱ ጋር አብሬ ፈጣሪን ይቅርታ ልጠይቅ ምሕረት ልጠይቅ በጸሎት ፈጣሪ ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው፣ እንደዚህ ኢማሙ ሲናገር አንተ እንደዚህ እንደዚህ ትላለህ። አሁን አልለመድክም ቀስ ብለህ ትለምዳለህ ብለ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ፣ መሐላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም፣ ምክንያት ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ፣ ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጧል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገር፣ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ ማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ ምን አሉ። ከዛ በኋላ በጣም በቃና ልቤ ውስጥ ያ የተሰማኝን ሰላምና ደስታ ልነግራቸው አልችልም። ሰላም፣ ልብስ እንደዚህ፣ ሽቶ ሶማሌዎች ደግሞ ሽቶ ይወዳሉ። እጄን ሽቶ ቀቡኝ። እንደገና እኛ ጋር ምንድን ነው የምንለው፣ የተባረከበት ምግብ አለ። እንደዛ ምግብ ባርከው ጸልየው ምግብ